ትናንት አናወግዝምም፣ በልዩ ሁኔታ አናወድስም። ከትናንት ጋር ምንም አይነት ጥል የለ። ትናንት አልፏል። ማንም ሰው ትናንትን መቀየር አይችልም። የትናንት ታሪክ ታሪክ ደግሞ ስለወደርክ የፈለግከውን መርጠ አትወስድም። መንግስት አሁን ለሰላም ምን ያህል ጥረት አድርጓል? ችግሮች በሳ መፍታት ምን ያህል ጥረት አድርጓል? እየለመንክ ሉዓላዊ ልትሆን አትችልም። ሉዓላዊ በምግብ ራስ መቻል አለ። የምትለብሰውን ራስ መቻል አለ? መድሀኒት የምትጠቀሙ ራስ መቻል ቢያንስ አንድ ሀገር ለዋላ ነኝ ካለ እነዚህን ሶስቱ ነገር ማሟላት አለበት የግድ። የሰባት አመቱ ለውጥ ከመቶ አመትም ከሰላሳ አመት ጋር ማነጣጠር ይቻላል። ነገር ግን እንደ ብልጽግና ንጽጽሩ ከምንደርስበት ግብ ነው። በ2018 የት ነው መድረስ የፈለግ ነው? በ የት ነው መድረስ የፈለግ ነው? በ2040 የት ነው መድረስ የፈለግ ነው? ኢትዮጵያ ራሷን ማበልጸግና ሀብቷም መጠቀም ከጀመረች ለእኛ ጉስቁልና ነው ብሎ የሚያስቡ ስትራቴጂካዊ ጥራቶች እንዳሉ ይታወቃል። እዚህ ሀገር ያለው ልዩነት ነው የሚጠቀሙት። እስካለንበት ጊዜ ድረስ የቀጠሉ ነገሮች አሉ። እርስ በርስ አብሮ መቆም የማይችሉ አካላት ለዚህ ይተባበራሉ። ይህንን ተደድቶ የመመከት ውስጥ እንቅስቃሴም ላይ ነው። አንድም ቀን ከምንዋጋ ጋር 30 ቀን ቁጭ ብለን ብንደራደር ብንዋይ ይሻላል የሚል የጸና አቋም አለን። ያለፉት ስርዓቶች መላእክ አድርጎ የሚስሉ አሉ፣ ሰይጣን አድርጎ የሚስሉ አሉ። ያለፉት ስርዓት የመራው በሙሉ ኢትዮጵያውያን ናቸው። ሰዎች ናቸው። እነዚህ ሰዎች ሰዎች ናቸው መላክ አደሉም። ሰዎች ናቸው ሴጣኖች አይደሉ። ሁሉም የሰራቸው ነገሮች ጥሩ ሊሆኑ አይችሉ። ሁሉም የሰሯቸው ነገሮች መጥፎ ሊሆኑ አይችሉ። እነሱ የሰሯቸውን በየትኛውም ዘመን የተሰራ ቢሆን በማንኛውም የተሰራ ቢሆን መልካሙ ነገር የኢትዮጵያ ታሪክ ነውና ይቀጥላል ነው በታሪክ ውስጥ ደግሞ ሰዎች ናቸውና የተለያየ እንትን አላቸውና የተሰሩ መጥፎ ነገሮችን ደግሞ ትውልዱ እንዳይደግመው ማድረግ። በዚህ አጋጣሚ ሳላነሳ ባልፍ ግሪዲ ነው ብዬ የማስበው የጠቅላይ ሚኒስትሩ ዊዝደም እና ጥበብ ከምለው በላይ ነው ማለት ነው። ይሄ ማንም የሚያውቀው ስለሆነ ማለት ነው። ስለዚህ በዚህ ባይመራ ኖሮ ምን ውጤት ሊያስከትል እንደሚችል ማየት እንችላለን። መጋቢት ባይሳካ ኖሮ የአመራን ለውጡ ኢትዮጵያ ተቀጥል ነበር ወይ የሚል ማንሳት አለብን ማለት ነው።